ሰላም፣ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ። እኔ ዛሬ ለአንድ ነገር ነው የመጣሁት። እሱም ለማዳም ቅመሞች መልእክት ላስተላልፍ ነኝ ማለት ነው። የማዳም ቅመሞች የኔ ውዶች፣ የኔ ማሮች፣ ዛሬ ጥያቄ ያለብኝ እኔ የመጀመሪያ ቀን ቪዲዮ ራሱ ሲሰራ እኔ የመጀመሪያ ቀን ነው፣ እንዴት እንደሚሰራ አላቅም። በድፍረት ነው እየሰራ ያለሁት ማለት ነው። ይህም መልእክት ሰምታችሁ በኮሜንት እና በላይክ በሼር አሳዩኝ ማለት ነው። እኔ ምላችሁ እናንተ ሌላ ሰውን ታሳድጋላችሁ፣ እኛስ የማዳም ቅመም ብናርግ እርስ በራሳችን ብናበረታታ እርስ በራሳችን በርቺ ጠንክሪ ብንባባል ምን አለበት ለእኔ ጥያቄ ነው ሁሌም ማለት ነው የማዳም ቅመም ስራዋን የሰራች በትርፊ ሰዓቷ እንደዚህ ሚዲያ ላይ ስትመጣ እኛ እሷን አንያበረታታትም እኛ ማንን ነው ትልቆቹን ነው እነሱን ነው እነሱ ደግሞ ስራቸው ምን እንደሆነ የያያችሁ ነው። ገባችሁ። ስለዚህ እኔ ዩቱብ አለኝ፣ ሌሎ ዩቱብ የሚል ሰብስክራይብ ሼር አርጋችሁ አበረታቱኝ። እንደ ማንኛውም ኢትዮጵያዊ ንጹሕ የታችሁ ነኝ። ማደግ ፈልጋለሁ፣ መስራት ፈልጋለሁ። የራሴ ነው የምለው ስራዬ ነው ብዬ ወደፊት ወደ ሀገሬ ሲገባ መስራት ፈልጋለሁ። ስለዚህ ሼር ላይክ ሰፕራይዝ ሰብስክራይብ አርጋችሁ አበረታቶኝ ለማለት መልእክትን አስተላልፋለሁ። እንደዛውም ዛሬ ደግሞ እኔ በአብዛኛው ጊዜ የሚትሳደቡ ልት ኖሩ ትችላላችሁ። እኔ ዩቱብ ለማስናናት እና ለማየት ነበረ፣ ግን የማንአናቅነሽ ካላችኝ እኔ ብሩክና ሃይሚ ሩት ታየንና አብርሽን በጣም በጣም በጣም እንደየቶ እንደ ወንድሞቼን ማያቸው ማለት ነው። በዚህም ነው እየከፈትኩት፣ በቀልድ ነው። የእነሱ ቪዲዮ ሳየው ጭንቅላቴ ይበጠበጣል። በቃ ምን ብዬ ንገራችሁ? በጣም ያሳብዳል ማለት ነው የእነሱ ስራ። እኛ እውነትም ሆነ ውሸት እኛ የምናውቀው ነገር የለም። እኔ እንደሚመስለኝ ውሸት ነው እላለሁ። ውሸት ነው ስትሉ ደግሞ ውሸት የማይመስል ቦታ አለ። እኔ ግራ ተጋብቻለሁ። ቤተሰቦቻችን እና የሩታ ደጋፊ የሀይሚ ደጋፊ እነሱንም እያሳደጋችሁ ነው፣ እኔንም አሳደጉኝ። ድምፃቸውን ደግሞ ማመጣ አይኔ ስለሚወዳችሁ ስለማከብራችሁ ትክክለኛ ነገር ስለምትናገሩ ነው እንጂ ለሌላ ነገር ክፋት አስቤበት አይደለም። እኔ ሳይሆን ደግሞ ማንም ድምፅ የሚቀዳ ማንም ዩቱበር የማንም ድምፅ እየቀዳ ነው የሚያመጣ። የራሴ ቪዲዮ ስለመስራት ስለማችል ብዙ ጊዜ እኔ ልጅ ቤት ስለሆንኩ ስለማይመቸኝ በና እኔ ሲጀመር ራሱ እንደ ቀልድ ነው የከፈትኩት ዩቱብ እንጂ ወይም ደግሞ ይጠቅመኛል ብዬ አይደለም። ግን ሳይው በጣም ሰብስክራይብ እያረጋችሁልኝ ኮሜንታችሁ በጣም ደስ ስላል ማለት ነው። እውነት መናገር ከከፈትኩ ሁለት ወሬ ነው አንድ ሺ ሰብስክራይብ ሞልተዋል። በጣም በጣም የሩታ ደጋፊ የሃይሚ እንደዚያም የፍቅር የደጋፊ ከልቤ ወዳቸዋለሁ። አሳድጉኝ እኔም ንጹህ የታችሁ ነኝ። እንደ ማንኛውም ሰው ሰርቼ ሊለወጥ ነኝ። አሳድጎኝ፣ አበረታቶኝ በጣም ወዳቸዋለሁ አከብራቸዋለሁ። እኔ ቪዲዮ ለመስራት ብዙም ችሎታ ስለሌለኝ በሌላ ቪዲዮ መጣላቸዋለሁ። መልካም ቆይታ